ዝጊ ሰላም ጤና ይስጥልን። እንደዚህ ማግባት በተለመደ አክሽን ይዘሽ ኔጋ እንዳዘረግል ተከታታዮች በያላችሁበት ሰላማችሁ ብዝት ይበል። ዛሬም እንደተለመደው በጽናት ድራማ ተመልሰ መጥተናል። እንግዲህ በባለፈው ክፍል እንደተመለከት ነው ኪራ አዲስ ሰራተኛ ያስገብቷል። ምህሩም ከሐዋሳ መጥታለች። እንግዲህ ጽናት ስለ አዲሷ ሰራተኛ የሆነ ያልወደደችው ነገር አለ፣ ጥርጣሬም ላይ ገብታለች። ለዚህ ለምህረት ስትነግራት ነበር። ምህሩም ምንም የተፈጠረ ነገር የለም በማለት ታስተባብላታለች። ባሊን ከማለቶች ምን ልትኝ ትችያለሽ? አብራችሁ ቆዩ። እንግዲህ ጽናት ቤት እራት ግብሻ ተጋብዘው ምህሩና ኪራ እዛ ተገኝተዋል። እናም የጽናት ጓደኛ በመሆን አራቱ ደስ የሚል የራት ፕሮግራም አቅርበው እየበሉ ይገኛሉ። እናም ምህሩም በጣም የሚጣፍጥ ምግብ ነው የበላ ነው በማለትም ትላለች። ከዛም ያው ሳይሰራችሁ ናታ ወሳኛዋ ትላለች። የጽናት ጓደኛም እንደዛ እየተሳሳቁ እየበሉ እያለ የት እንደተለመደው ኪራና ጽናት መጎሻሸማቸውን አልተዉም። በዚህ መሀል ምህረትም አሁንስ በቃችሁ፣ ሁሌ ህጻንነት አይሰለቻችሁ? በማለት ጥላቸው ትወጣለች። እንዲሁም የጽናት ጓደኛም በሉ በሉ ብላ ጥላቸው ትወጣለች። በዚህ መሀልም ሁለቱ ተፋጠው ሳለ ኪራም ተነስቶ ይወጣል። እናም እንግዲህ ያው ምህሩ እቤት እራት እንድትጋብዛቸው እራት ተረኛ እኛ ቤት ነው በማለትም ያው ተናግራ ነበረ። ኪራም እኔ ነኝ ራቱን የምሰራው ብሎ ነበር። ጽናትም ያው አንተ የሰራው ማን ይበላል እያለች ያው የተለመደ መቆሻሸማቸውን እየተቀላለዱ ይገኛሉ። እናም እንግዲህ ቤቲም እራሷን ቀይራ በድጋሜ እነኪራ ቤት መታለች። እናም አሰራተኛዋንም ያስገባቻት ዓላማና እቅዷን ለማሳካት ነው። እናም ውዶችዬ ጽናትም ከነኪራ ኪራ ተለይታ ወደ ቤት ወደ ኪራ ቤት ስትመጣ ሰራተኛዋ በር ላይ ቆማለች። ከቤቲ ጋ ነበር የቆመችው። ቤቲም ነገሮችን ያለውን ነገር ኢንፎርሜሽን እንድትነግራት እየጠይቀቻት ነበረ። ለዚህ በአለም ጽናት ስትመጣ ሰራተኛዋ ደንግጣ ጽናት መጣች ብላ ትላታለች። በፍጥነት ቤቲም ከአጠገባ ተፈንጥራ ሄዳለች። ጽናትም ምንድን ነው በር ላይ ምን ሆነሻል ብላ ስትላት በመርበትበት በቃ የምትናገረውን ታጣለች። በዚህ መሀልም ውሻ በር ላይ ምግብ ልሰጠው ብላ ታላታለች። ጽናትም የታሉ ውሻ ብላ ትመልስላታለች። ሰራተኛዋም አሁን ባለቤት ወሰዳት ብላ ትላለች። ጽናትም ታዲያንቺ አሸኛኝት እያረክሽላት ነው በይተነሽ ከብርድ ላይ እንግባ የኔ ዋህ የኔ ብሮሮ ትላታለች። ሰራተኛዋ ለማልቀስ ትሞክራለች። እናም ተያይዘው ወደ ቤት ሲገቡ ቤቲም ከሩቅ ሆና ትመለከታቸውና ትስቃለች። እናም እንግዲህ እቅድና ዓላማዋ ሁሉንም አንድ ላይ ለመጨረስ ነው። አሁንም ቤት እያቀረች ያለችው ሰራተኛዋንም ወደዛ ቤት ያመጣችው ለዛ ምክንያት ነው። እናም እራቱ ተዘጋጅቶ እንደሆነም ምህሩ ሄዳ ጠይቃታለች። አዎ ተዘጋጅቷል ትላታለች። ከዛም ኪራም መጥቶ ምግብ እንድታቀርብ ይነግራታል። ሰራተኛዋ ሰራተኛዋ ምግብ ታቀርባለች። ሁሉም ከተመገቡ በኋላ ከዛም ያቺ የጽናት የጽናት ጓደኛ ትመጣለች። እሷም ምግብ ከበላን ከጨረስን በኋላ ምን ነው ይሏታል። አይ እኔ አሁን በልቻለሁ ብላ ትመልሳለች። ከዛም ሰራተኛዋን ጠርቶ ምግቡን እንድታነሳ ይነግራታል። ኪራ መሰራተኛው መጣ ምግብ ልታነሳ ስትል የጽናት ጓደኛ ውሃ ትላለች። የጽናት ጓደኛዋ ስጠይቅ ምህሩ ልታመጣላት ስትል አረ በፍጹም እሷ ታምጣላት ተብላ እንግዲህ ምግቡን በዛው እንድታነሳው ተነግሯት ምግቡን አንስታ ለጽናት ጓደኛ ውሃዋን ታመጣለች። ከዚህ በኋላም የጽናት ጓደኛ አንድ ያስበችው ነገር አልነበረ፣ እና ጨዋታ ታስጀምራቸዋለች። ሁለት ለሁለት በመሆን እንዲጫወቱ ታደርጋለች። ኪራና ጽናት፣ ናሆምና ምህሩ። በዚህ መሀልም ጽናትና ኪራም ተሸንፈው ሁለቱም ቅጣት ተቀጥተዋል። እሱም ናሆም ከዘመናት በፊት የጠፋበትን ሰዓት፣ ክፍሉ ገብቶ እንዲፈልጉ ትእዛዝ አዟል። እሱም አውቀው ነው፣ ምክንያቱም ሁለቱ ሲገቡ በሩን ነበር የዘጉባቸው። በነገራችን ላይ በውሃው ላይ የተጨመረው መድኃኒት ኪራና ጽናት ብቻ ነበር የጠጡት እና ሁለቱም እዛው በተዘጋበት በር ራሳቸውን እንደ መሳት ተኝተዋል። ሲነቁም ሁለቱም ራሴን እያሉ ይገኛሉ እና ምን እንደተፈጠረ የሚያስታውሱ ነገር የለም እና አሁን ምን በጠዋት መጥቶ በሩን ይከፍትላቸዋል። እነሱም ምን እንደተፈጠረ እንደማያውቁ እናም ጽናትም ራሴን እያለች እንደሆነ ይነጋገራሉ። በዚህ መሃልም ጓደኛዋ ስጠይቅ እሷ እኮ ሄዳለች ቤቱ ብቻውን ይፈራል በማለት ሄዳለች ብሎ ነሆም ይመልሳል። ከዛም በቃ ሊሄድ ብላ ወደ ሳሎን ትመጣለች። ጽናት ሁለቱም ኪራና ነሆምም ተያይዘው ይመጣሉ። እናም አራቱ ውጭ ብለው እየተሳሳቁ እያለ ነሆምና ምህሩ ሁለቱን በቃ ቦታ እንልቀቅላችሁ ብለው ጥለዋቸው ሄደዋል። አውቀው ተደብቀው ወሬ ሊያዳምጡ መሰለኝ። እናም ጽናትና ኪራም አሁን ላይ እያወሩ ይገኛሉ። እባክሽ አትሽሺኝ፣ ምንድን ነው ቆይ በማለትም ኪራ ያለውን ነገር ጤቃታል። እሷም ሁለት ነገር ትፈራለች፣ ወይ አባቴን እንዳላጣ፣ አንተን እንዳላጣ በማለት እኔን በፍጹም ምንም አይነት ምክንያት ቢፈጠር ዓለም ብትገለበጥ እኔን አታጭኝም በማለት ይነግራታል። እናም በዚህ መሀል ጽናት እንደምታፈቅረው ትነግረዋለች። እናም ኪራም በጣም በደስታ ይፈነጥዛል። ሁለቱም ተቃቅፈው እያለ ናሆምና ምህሩ ተመልሰ ይገባሉ። አጨብጭበውም ይቀበሏቸዋል። ኪራም ወሬ መጥባት ጀመራችሁ ተደብቃችሁ በማለት ይሳሳቃሉ። እናም ጽናት የኪራን ፍቅር ተቀበለችው። በዚህ አጋጣሚ የጽናት ጓደኛ ቃረስታ ወደ ቤት ስትመለስ የሆነ የተለየ አጋጣሚ ክስሳይታ ስለነበረ ለጽናት ትደውልና በፍጥነት ወደ ቤት ትጠራታለች። ጽናትም እቤት በደስታ ነበር የደረሰችው። ሰርፕራይዛ አለኝ ብላ ስትላትም ቆይኔ ቀይ እኔ ቅደም ብላ ትላታለች። እሷም እሽ ምንድን ነው ብላ ትጠይቃታለች። ኪራ አደጋ ላይ ነው ትላታለች። ጽናትም ብድግ ብላ ትደነግጣለች። ኪራ ምን ስትላት፣ ቆይ ተረጋጊ ብላ ትላታለች። እኔ በቀደም ማታ ላይ ትናንት ማታ እቃ ረስቼ ወደ ኪራ ቤት ስመለስ አንድ ልጅ ሰው እራሱን ተሸፋፍኖ በፍጥነት ከቤት ሲወጣ አየሁት ብላ ትላታለች። ከዚህ መሀልም ጽናት በቃ ኪራ አደጋ ላይ ይሆናል አሁን በፍጥነት መሄድ አለብኝ ብላ ጥላትም ትሄዳለች። እውነት ነው ሁሉም ከወጡ በኋላ ጽናትና ኪራ መኝታ ቤት ባሉበት ሰዓት ቤት መታ ነበረ፣ ያለውን ኢንፎርሜሽን ለመጠየቅ ማለት ነው። ሰራተኛውም ያለውን ነገር ነግራታለች። በዚህም ሁለቱ አንድ ላይ እንደነበሩ ሰምታ በንዴት ወደ ውጭ ሄዳለች። የጽናትም ጓደኛ ይህንን ነበር የተመለከተችው። እናም ጽናትና ኪራ ጽናት ወደ ኪራ ቤት በፍጥነት ስትሄድ ኪራን ሳሎን አግኝተዋለች። ሁለቱ እየተሳሳቁ አንድ ላይ እየተጫወቱ ነው። እሷም እንግዲህ መቼ ነው የምንጋባው ብሎ ሲጠይቃት ለአባቴ ሽማግሌ ልክህ ነዋ ትለዋለች። እሱም እኔን የመሰለ በር መዝጊያ አግኝቶ ነው ብሎ ይላታል። እሷም አረባክ ብላ ትስቃለች። በዚህ አጋጣሚም ሰራተኛ ሆንም በር ላይ ቆማ በካሜራ እየቀረጸቻቸው ይገኛል። ድንገትም ጽናት ብድግ ብላ ስትመለከታት ሰራተኛዋ ደንግጣ ልብሴን በር ይዞኝ ነው ብላ ወደ ውስጥ ትገባለች። ከዛም ቆየሽ ከአርል ከመጣሽ ብላ ትጠይቃታለች። አዎ አረጀው መሰል ያው ብላ ነገሮችን ለማድበስበስ ትሞክራለች። ኪራም ረ በዚህ አጋጣሚ ሚስት የማረጅሽ ማለት ነው በማለትም ያው የተለመደ ቀልዱን ጣል ያደርጋል። እናም ሁለቱም እንደዛ እየተቀላለዱ እያለ ጥለዋት ይወጣሉ። ሰራተኛዋ ነገሮች በጣም ግራ ገብቷታል። ከቤቲ ጋር መስራቷ አንድም ህሊናዋን እየወቀሳት ነው እነሱ ላይ የምታረጋች የምታረገው ነገር እረፍት ነስቷታል። በዚህ መሀልም ምህሩ ትመጣለች እሷም ደንግጣ ትነሳና ደክሞኝ እኮ አረፍ ብዬ ነው ትላታለች ምህሩ ኧረ ችግር የለም በማለት ትመልስ ትላታለች እናም እንግዲህ እንደዛ እያሉ ፅናትም ዕቃ ቤት ቆማ አንድ ነገር እየጠረጠረች ነው እውነትም እንዳሰበችውም ችት ተልኳ ሳይኖራት አይቀርም፣ የሚለው አሁንም ጥርጣሬዋ እየጨመረ ነው። በዚህም ምክንያት እቃ እየፈተሸች እያለ ሰራተኛዋ ድንገት ትመጣለች። ጽናትም ድንግጥ ትልና ምን ነው ትላታለች። ምን እየፈለግች ነው ትላት። አይ አስቤዛ እንዳለ ቀያየው ነው ትላታለች። በዚህ መሀልም የተለመደው ንግግራቸውን እየቀጠሉ ነው። እንግዲህ ያው ሰራተኛውም ነገሮችን አጥብቆ ለማወቅ ጥሩ አይደለም ብላ እየመለሰችላት ነው። ጽናትም ያው ያለውን ነገር እየተነጋገሩ ነበረ። እናም እንግዲህ ቤቲም እቅዷን ለማሳካት እችን ሰራተኛ ወደ ቤት አምታለች። ጽናትም አሁንም ልቧ እንደጠረጠረ እየቀጠለ ነው። ምክንያቱም ነገረ ስሯ አላማራትም። ለምን ትከታተለኛለች? በሄድኩበት ሁሉ አገኛታለሁ በማለት ስለ ሰራተኛ በጣም ጥርጣሬ ገብቷታል። እውነትም ይሄ መጨረሻው ምን ይሆን? ፅናትንና ኪራን ምን ታረጋቸው ይሆን? ምን ሲፈጠር ይሆን? ሰራተኛዋስ መጨረሻዋ ምን ይሆን? የናሆምና የምህሩም ፍቅር መጨረሻ ምን ይሆን? ምክንያቱም ምህሩ አሁን ላይም እየፈራች ነው። በሽተኛ ስለሆንኩ እንማን ይፈልገኛል ይመስላል። እሱም እኔ እኮ ከነ ሙሉ ጉድለቷ ልቀበላት ነው ያልኩት እሷ እምቢ አለች እንጂ በማለት ለኪራ ሲመልስለት ነበረ። እናም የሁለቱ ፍቅር ምን ይሆን ይሆን? የኪራና የጽናት መሰረት ይዟል መንገድ ይጀምሯል። የናሆምና የምህሩስ የመጨረሻው ነገር ምን ይፈጠር ይሆን? እንግዲህ ውዶችዬ ለዛሬ ቀንጨብ ቀጨብ አድርጌ የቀረብኩት ይህንን ይመስላል። ቀጣይ ምን ይፈጠር ይሆን? የቤት እውነት ይጋለጥ ይሆን? ሰራተኛዋስ ምን ይፈጠርባት ይሆን? ጽናትና ኪራ ላይስ ምን ይፈጠር ይሆን የሚለውን አብረን ምንመለከት ይሆናል። አብራችሁን ስለ ቆያችሁ ከልብ አመሰግናለሁ። ለቻናል አዲሱ ናችሁ፣ ላይክ፣ ኮመንት፣ ሰብስክራይብ ማድረጋችሁን እንዳትዘነጉ። ቸርን ሰንብት።